በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ወራት ልጆች፣ በወደደን ባፈቀረን በኃያሉ በልዑል እግዚአብሔር ስም እንደምን አደራቸው። እንደየአካባቢያቸው ወይም ደግሞ እንደየሰዓታቸው አቆጣጠር እንደምን አደራቸው፣ እንደምን ዋላቸው። እሺ የተከበራችሁ የቤተ ኤልሳቤት ሚዲያ ተከታታዮቻችን እንደምን አላችሁ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማዕከላዊ ጎንደር ሀገረ ስብከት በጎንደር ከተማ ቀበሌ 18 በሚገኘው በደብረ ብሥራት አየር ጤና ቅዱስ ገብርኤል ቤተክርስቲያን እንገኛለን። ወደዚህ ቤተክርስቲያን የመጣንበት ምክንያታችን ቤተክርስቲያኑ ከተመሰረተ ጀምሮ በጣም በሚገርም ሁኔታ ብዙ ስራዎች ተሰርተው ግን አሁን የሆነ ችግር አጋጥሟቸው እንደቆሙ መረጃ ደርሶንና ሰምተን ነው ወደዚህ የመጣ ነው። ስለዚህ አጠቃላይ በቤተ ክርስቲያኑ ስላለው ሁኔታ የደብሮ አስተዳዳሪ መልእክታቸውን እና ያለውን የደብሩ ሁኔታ በደንብ ይነግሩናል ማለት ነው። እስኪ ወደ ሳቸው ልውሰዳችሁ። አባታችን በዚህ ቤተክርስቲያን ያለው ሁኔታ ምንድን ነው? እንደው ሰውም እናፈላልጋለን። የቸገራችሁ ነገር እንዳለ ሰምተን ነው እና ወደ እናንተ የመጣ ነው። እስኪ በእናንተ በኩል የቤተክርስቲያኑ ሁኔታ ምን ይመስላል? አሁን ያለበትስ ምንድን ነው? ወደፊትስ የሚያስፈልገው ነገር ምንድን ነው? ምዕመናኑ ወይም ደግሞ የኦርቶዶክስ እምነት ተከታይ በመላው ዓለም የሚገኝ ይህን ቪዲዮ የሚያይ ሰው እንደው ምንድን ነው ከዛ የሚጠበቀው ያለውን ሁኔታ እስኪ ይንገሩን። እሺ፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። በመጀመሪያ አክብራችሁን ስለመጣችሁ እንዲሁም ለማስተዋወቅ ስለመጣችሁ በጣም እናመሰግናለን። እንግዲህ ይህ የደብረ ብስራት አየር ጤና ቅዱስ ገብርኤል ቤተክርስቲያን ነው። ይህ ቤተክርስቲያን ክርስቲያን በ2005 ነው የተጀመረው። 2005 ያው አካባቢ ያሉ ምእመናን ጀምረው በ2006 ላይ መስከረም 13 ይህን እንደምታዩት ይህን የመሰለ ያለውን መቃኞ ሰርተው ቅዱስ ገብርኤል ጽላት መጥቷ ላይ መቅደሱ ይችናተይ እንደምታዩት በጣም ጠባውን ሁሉ ካህናት ገብተው ማገልገል አይችሉም። እዚህ ላይ የምንሆኑ ነው የሚቆሙትኝ። እች ደግሞ ካህናቱ ነው። እንዲሁም ደግሞ ጎርፍ እየገባበት ያለው በዚህ ላይ ማየት ትችላላቸው። በጣም ጎርፉ እየገባ እየሸረሸረ ያለበት ደረጃ ነው። ለምታይ ጨለማ ነው። እንዲሁም ደግሞ ጣራው ደግሞ ብትመለከቱት ው ቅርብ ነው። በእጅ የሚነካ ነው ሆኖ ያለው በጣም ቅርብ ነው። እና ከዚህ አንጻር ነው በጣም ከዚህ ለመውጣት ሙቀቱ በጣም አስቸጋሪ ስለሆነ ከዚህ ለመውጣት ነው ወደዛ በአስቸኳይ ቶሎ ይሰራልን ብለን ሁሉም ካህናት እንዳይቸጋገሩብን ብለን ነው። ምናልባት ይሄ የመላኩ ቤት የሚመጥ ነው ስላልሆነ ወደዛኛው ወደተጀመረው ህንፃ እንድንገባ ፈልገን ነው። ይሄ እንደምታዩት እንግዲህ የእናቶች መቆሚያ ነው። እናቶች አሁን ከእናቱ ጋር አብረው ማለት ነው የሚቆሙት። ይሄ ነው ያለው ሁኔታ። እንዲሁም በጣም ጠባብ ነው። እስካሁን ደግሞ ለመቀበል እንኳን በጣም ተቸግረንበት ያለው ሁኔታ ነው ያለው። ይህች እንደምታያት ያው ማህሌት እዛ በሚቆምበት ሰዓት በጣም ጠባብ ስለሆነ ያሉት ካህናት ደግሞ እዚች መጥተው ስባተ ነግህ ወይም ደግሞ ተፈሴ ማርያም ሰዓታት የሚቆሙበት ቦታ ናት። እች በጣም ጠባብ ከመሆኑ ግማሿ በዚህ መጥተው ነው የሚቆሙት። እንግዲህ ያው ይሄን ይመስላል ያለው ይሄ መቃኘው ይሄን ይመስላል። ምናልባት ይሄን ብታዩት ውስጡ ተባይ እንኳን አፍርቶ ያለበት ደረጃ ነው። ይሄ ተባይ አፍርቶ ከሙቀቱ አንፃር ማለት ነው፣ ተባይ አፍርቶበት ይገኛል። ለምታዩት ይሄ ተዋኑ ቁንጫው ፈርቶ ተፈርቶ አፍርቶበት የሚገኝ ቦታ ነው ያለው። ይሄ አሁን ያ ወደ ዋናው ወደ ተጀምረው ህንፃን ሄድ ያለው ነው፣ ቶሎ እንዲሰራልን እንድታግዙን የምንፈልገው ከዚሁ ከተባዩ ካህናት እንዲወጡ እንዲሁም ደግሞ የእግዚአብሔር ታቦት እዛ አዲሱ የተሰራው ቦታ እንዲገባ በማለት ነው። ሁሉም ትብብር እያደረጉ ያሉበት ነው። እንድታግዙን አደራ በቅዱስ ገብርኤል እንጠይቃለን። ከዚህ በመቀጠል ወደ አዲሱ ወደ የሚሰራው ህንፃ ቤተክርስቲያን እናመራለን። በጣም እንደው ቃሉን መናገር እንጂ የኩሽና ቤት የምትመስል ነው ያለበት። እና አሁን ደግሞ እየተሰራ ያለ ሌላ ትልቅ ህንፃ ቤተክርስቲያን አለ። ሁለቱንም የድሮውንም፣ አሁን አዲስ እየተሰራ ያለውንም እናያለን። አሁን አዲስ እየተሰራ ያለው ምን ላይ ነው ያለው? ይህ የምትመለከቱት አዲሱ ህንፃ ነው፣ ወይም ደግሞ የተጀመረው በዚህ በሚያምር መልኩ ተሰርቶ እዚህ ደረጃ ደርሷ ላይ እንዳጋጣሚ ያው አሁን ኮርኒስ ስራውን እየሰሩ ስለሆነ ነው ላይ የሚሰራው ማለት ነው። ኮርኒሱ በተጀመረ ያው 50% ኮርኒሱ ተሰርቷ ላይ ከዛ በመቀጠል አሁን የሚያስፈልጉ ነገሮች አጠቃላይ እንደምታዩት ይህ መሬቱ ገና ልሾ አልተደረገም። ይህ ልሾ ስሚንቶ ያስፈልገና ላይ ጠጠር ያስፈልገና ላይ አሸዋ ያስፈልገናል ማለት ነው። እዛ በተረፈ አጠቃላይ ስላድኖ ሙሉ ስላድኖን ስላድኖ ብቻ ባለሙያ አውጥቶ ሲነግረን ከሶስት ነጥብ አምስት ድረስ ይፈጃል የሚል ነው የሰጡን። እንዲሁም ደግሞ መብራት የመብራት ስራዎች የኤሌክትሪክ ስራዎችን እነሱም አሉ። ምንጣፎቹ ምንጣፉ ብቻ ከሁለት ነጥብ በበላይ ይፈጃል የሚል ነው ያለ። እንዲሁም ውስጥ መንበሩ አለ መንበሩ እስከ ስምንት መቶ ድረስ ይፈጃልና ያሉን አጠቃላይ ይህን በሙሉ አጠቃላይ ለመስራት እስከ አስር ሚሊዮን ይፈጃል የሚል ነው። እንግዲህ ተይዞለት ያለ ማለት ነው። ሁላችሁም ይህን የሚተከታተሉ ድምፁን የምትሰሙ ሁላችሁም ስለ ቅዱስ ገብርኤል አግዙን። እስካሁን ያለው ማህበረሰቡ በጣም በጣም ስለተቸገርን ማህበረሰቡ አውቶ እዚህ ደረጃ ደርሷ ላይ አሁን ደግሞ ባለው በወቅታዊ ሁኔታ ብዙ ይሄን አይደለንም። ስለዚህ ይህ ስራ የመላኩ ቤት እንግዲህ እዛ የነበረ ብሁኑን አሳይተናችሁ አለ ተመልክታችሁታ ላይ አሁን ያለበት ቦታ እዚህ ደግሞ ለመግባት ደግሞ የእናንተ የሁሉም እያንዳንዱ ኦርቶዶክሳውያን እያንዳንዳችሁ አሻራችሁ እንድታስቀምጡ የሁሉም ኦርቶዶክሳውያን ሀሳብ ስለሆነ እንድታግዙን፣ አደራ አደራ ማለት እንፈልጋለን። ይህን መላከራማ ስንጠራ ፈጥነ ድረስ ድምፅህን እንስማት የመንገዲ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛልኝ ሰላሜ ደስታን አብሳሪ ተሸክመ ዜና፣ ዛሬ ብላገራችን ምስራች ዜና። ደስታን አብሳሪ ተሸክመ ዜና፣ ዛሬ ብላገራችን ምስራች ዜና። ገብርኤል፣ ገብርኤል መላከራማ ገብርኤል ንተራ ፈትነ ድረስ ድምፅህን ንስማ አንጌቢናይቱ ቅድስ የሉጣ ስላንተ ትመስክር እስከ ልጇ ትምጣ። እሳት ነገብርኤል ነበልባን አስወጋች የአምላክ መወለድ ለዓለም የምታውች፣ እሳት ነገብርኤል ነበልባን አስወጋች የአምላክን መወለድ ለዓለም የምታውች፣ ገብርኤል ገብርኤል መናከራማ ገብርኤል ገብርኤል መናከራማ